ሰናይ እንደምን አረፈዳችሁ። እንኳን ለሆራ አርሰዴ እሬቻ በዓል በድጋሚ አደረሳችሁ እንላለን። የእኩለ ቀኑ ስድስት ሰዓት ዜናችን ተጀምሯል። በሱፍቃር ተገኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር በጋራ እየመራው ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ትሆኑ ዘንድ ጋብዛለሁ። መልካም ቆይታ። የ2018 የእሬቻ በዓል ባህልና ትውፊትን በጠበቀ መልኩ በድምቀት ተከብሮ መጠናቀቁን አባ ገዳ ጎበና ሁላ ተናገሩ። የሬቻ በዓል የኦሮሞ ህዝብ ብቻ ሳይሆን ብሔር ብሔረሰቦች በተገኙበት በድምቀት መከበሩ ነው አባ ገዳ ጎበና በሰጡት መግለጫ የተናገሩት። ሬቻ የገዳ ስርዓት መገለጫና የኦሮሞ ህዝብ የባህል ሀብት ነው ያሉት አባ ገዳ ጎበና ያለ ሃይማኖትና ሌሎች ልዩነቶች በድምቀት ተከብሮ መጠናቀቁን ገልጸዋል። የአዲስ አበባ ከተማ የተሰራው የልማት ስራ የሆራ ፊንፊኔ ሬቻ በድምቀትና በተለያዩ ሁኔታዎች እንዲከበር አስችሎታል ያሉት አባገዳ ጎበና የቢሾፍቱ ከተማም ቢሆን በከፍተኛ ደረጃ አምራና ድምቃ በዓሉ እንዲከበር አድርጋለች ነው ያሉት። ከእንግዶቹ አቀባበል ጀምሮ በዓሉ በድምቀትና ሰላማዊ ሆኖ እንዲጠናቀቅ አስተዋጽኦ ላደረጉ አካላትም ሁሉ ምስጋና አቅርበዋል። የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ጀሚላ ሲንቢሩ በበኩላቸው የ2018 የሬቻ በዓል የሬቻ ማክበሪያ ስፍራዎች ታሪካቸውንና የሕዝቡን ክብር በሚመጥን መልኩ ጸድተውና አለምተው መከበሩ ልዩ ያደርገዋል ብለዋል። በሚሊዮኖች የሚቆጠር ሕዝብ በሃይማኖት በፖለቲካ ልዩነትና በሌሎች መስኮች ሳይለያይ ባህልና ወጉን በጠበቀ መልኩ በዓሉን አክብሯል ያሉት ኃላፊዋ ኢሬቻ የፍቅርና የሰላም በዓል መሆኑን በተጨባጭ የታየበት ነው ብለዋል። በኢሬቻ በዓል የሚታየው የባህል አልባሳት ድምቀትና የባህል ኢንዱስትሪ እድገት የስራ እድል ከመፍጠሩን ባሻገር ለቱሪዝም ስህበት ከፍተኛ አስተዋጽኦ ማድረጉን ያነሱት ወይዘሮ ጀሚላ በዘንድሮ የሬቻም ከተለያዩ ሀገራት የተውጣጡ ጎብኚዎች ቁጥር ከፍተኛ መሆኑን ገልጸዋል። በዓሉ እሴቱን ጠብቆ በድምቀት እንዲከበር አስተዋጽኦ ላደረጉ አካላትም ምስጋና አቅርበዋል ሲል ባልደረባችን ሰብስቢ ባዩ ገልጸዋል። የአብሮነት የፍቅርና የምስጋና በዓል ሆነው እሬቻ የኢትዮጵያውያንን መስተጋብር በማጠናከር ለሀገር ማንሰራራት ጉልሚና እንደሚኖረው የበዓሉ ተሳታፊዎች ገለጹ። የሆራ አርሰዴ የሬቻ በዓል አባ ገዳዎች፣ ሀዳ ሲንቄዎች፣ ቄሮ ቀሬ፣ ፎሌና ኦሮሚያን ጨምሮ ከተለያዩ የሀገሪቱ ክፍሎች የመጡ የኦሮሞ ብሔር ተወላጆች ብሔር ብሔረሰቦች፣ የሀገር ውስጥና የውጭ ሀገራት ቱሪስቶች በተገኙበት በቢሾፍቱ ከተማ በድምቀት ተከብሯል። ይታያል አጥናፉ የ2018 ዓ ም የሆረ ሐርሰዲ ኢሬቻ በዓል አባ ገዳዎች አደስንቄዎች ቄሮዎችና ቀሪዎችን ጨምሮ ከተለያዩ የአገሪቱ ክፍሎች የተውጣጡ የኦሮሞ ብሔረሰብ ተወላጆች ብሔር ብሔረሰቦች እንዲሁም የሀገር ውስጥና የውጭ ሀገር ቱሪስቶች በተገኙበት በቢሾፍቱ በድምቀት ተከብሯል። በኦሮሞ ሕዝብ ዘንድ ትልቅ ስፍራ የሚሰጠው የሆረ ሐርሰዲ ኢሬቻ በዓል ሬፈና ወይም ምስጋና የማቅረብ ስነ ስርዓትን በማከናወን በድምቀት ተከብሯል። የሆረ ሐርሰዲ ኢሬቻ በዓልን አባ ገዳዎችና አደስንቄዎች በምርቃት አስጀመሩ።

በአባገዳዎች ገዳዎችና በሀደ ስንቄዎች ምስጋና የማቅረብ ስነስርዓት የተጀመረው የኤሬቻ ባልን ተከትሎ በሆረሃር ሰዴ የኤሬ ፈና ወይም ደግሞ ምስጋና የማቅረብ ስነስርዓትም ተከናውነዋል። ልሜ ያተን ልሜ አርጋዳ ዱኛ ያተን ዱኛ አርጋዳ ገላኒ ከሰዋ ቃለፈጋ ነጋ የባሉ ታዳሚዎች አስቸጋሪውን የክረምት ወራት አሳልፎ ለጸደይ ላደረሳቸው ፈጣሪ ምስጋና በማቅረብ ከዘመን ዘመን መሸጋገራቸውን ያበሰሩ ሲሆን ስለ መጪው ጊዜም ተስፋና መልካም ዕድልን ተመኝተዋል። የእርቅ የሰላምና አብሮነት ተምሳሌት የሆነው የኢሬቻ በዓል ሕብረ ብሔራዊ አንድነትን ከማጠናከር ባለፈ ለቱሪዝም ዘርፍ እድገት ጉልህ አስተዋጽኦም እያበረከተ ይገኛል። የበዓሉ ተሳታፊዎችም የዘንድሮ 2018 ኢሬቻ በዓል በድምቀት መከበሩ እንዳስደሰታቸው አስተያየታቸውን ሰጥተዋል። እንደ ዘንድሮ በእውነቱ ትልቅ ሕዝብ የተሰበሰበበት እና ትልቅ ሰላምም የተገኘበት በሁሉም ከሁሉም በላይ ከሁሉም በላይ ሰላም የሰፈነበት እሬቻ በዓል የዘንድሮ በዓል መሆኑን በደንብ ያረጋግጣለሁ። ከዛም በተረፈ የብሔር ብሔረሰቦች የኦሮሞ ህዝብ ብቻ ሳይሆን የብሔር ብሔረሰቦች በትልቁ ያከበሩበት እና አዛውንቱ፣ ወጣቱ፣ እንደገና ሽማግሌው፣ ልጆቹ እንደገና ያከበሩበት በዓል ነው። ከጊዜ ወደ ጊዜ የኦሮሞ ባህል እሴቶች እና ከለሮች ልብሶች ላይ በየጊዜው እየተሻሻሉ እየተሻሻሉ የመጡበት ሁኔታ ነው ያለው ይሄኛው በቱሪዝም አንጻር ዲዛይን ከሚሰሩ ልጆች አንጻር የተለያየ ባህል ልብሶች ከሚሸጡ ሰዎች አንጻር ባህልን ከማሳደግ አንጻር ቱሪዝምን ከማሳደግ አንጻር የሀገሪቷን የተለያዩ ነገሮችን ከማሳየት ሁለት ሶስተኛ ደግሞ ቢዝነስን ከማሳደግ አንጻር በጣም ብዙ አስተዋጽኦ ያለበት ሁኔታ እያረገ የአብሮነት የፍቅርና የምስጋና በዓል የሆነው ኢሬቻ የኢትዮጵያውያንን መስተጋብር በማጠናከር ለሀገር መንሰራራት ጉልህ ሚና እንደሚኖረውም አስተያየታቸውን ለኤምኤን ሰጥተዋል። ከአብዛኛው ብሔረሰብ ትናንትና በተለይ አዲስ አበባ በነበረው ቆይታ አብዛኛው የኢትዮጵያ ሕዝብ መጥቷል ማለት ይቻላል። ስለዚህ በዓሉ የአንድ ማህበረሰብ ወይም የአንድ የኦሮሞ ሕዝብ ሳይሆን የኢትዮጵያውያን የጋራ በዓል እንደሆነ የሆነ ነው ያለው። እንደገና ደግሞ ሁሉንም የዚህ በዓል ተሳታፊ ሲሆን አንድ ስሜት አለው። አንደኛው ፈጣሪውን የሚያመሰግንበት ለሰላምና፣ ለፍቅር ለአብሮነት የሚከበር በዓል በመሆኑ ሰላምን፣ አብሮነትን፣ መፈቃቀድን፣ መፈቃቀርን አብሮ መኖሩን የማይፈልግ ሰው የለም። ኢሬቻ ማለት ዘርን፣ ሃይማኖትን፣ ብሄር ብሄረሰብን ሳይለይ በአንድነት የሚያከብረው በዓል ነው። በተለይም ደግሞ በዓሉን ለየት የት የሚያደርገው ዋነኛ አባይ ግድባችን በመጠናቀቁ በጣም ደስ ብሎናል። ያንንም ለየት ያደርገዋል። ሁለተኛ ደግሞ ዘንድሮ ለሶስተኛ ዓመትን ያመጣሁት በጣም ደስ የሚል በዓል ነው። የዘንድሮ የእሬቻ በዓል ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ መስከረም 24 በሆረ ፊንፊኔ መስከረም 25 ደግሞ በሆረ ሀርሰዴ በደማቅ ስነስርዓት ተከብሯል። የእሬቻ በዓል ኢትዮጵያውያንን የሚያሰባስብ የፍቅርና የአንድነት በዓል መሆኑን በቢሾፍቱ ከተማ በተከበረው የሆራ አርሰዴ ኢሬቻ በዓል የታደሙ ከተለያዩ የኢትዮጵያ አካባቢዎች የመጡ ዜጎች ተናገሩ። የሆራ አርሰዴ ኢሬቻ በዓል በቢሾፍቱ ከተማ በታላቅ ድምቀት ተከብሯል። መቅደስ ደምሴ የሆራ አርሰዴ እሬቻ በዓል በቢሾፍቱ ከተማ በታላቅ ድምቀት ተከብሯል። በዓሉን ኢትዮጵያ ልጆቿ ከያሉበት ያለ ሃይማኖት ጾታና እድሜ ልዩነት ተሰባስበው አክብረውታል። ያለፈውን ዘመን መልካም ላደረገው ፈጣሪ ምስጋና የሚቀርብበት መጪውም የቀና እንዲሆን የሚለመንበት በዓል ነው ያሉት በቢሾፍቱ በተከበረው የሆራ አርሰዴ በዓል ለመታደም የተገኙ ከተለያዩ የሀገሪቱ አካባቢዎች የተገኙ ዜጎች በዓሉ መላ ኢትዮጵያውያን የሚጋሩት ነው ብለውታል። የፈጠረንን አምላክ ሰርተን ለፍተን ጥረን ግረን ለውጤት ስንደርስ እንደገና ለተስፋ ለቀጣይ ዓመት ስንደርስ፣ ሰላማችንን ሲጠበቅ፣ ጤንነታችን ሲጠበቅ፣ የዘራናው እህል ውጤት ሲሰጥ፣ የአረበናው ከብት ምርት ሲሰጥ፣ በዚህ ፈጣሪን ነው የምናመሰግንበት ስለሆነ የበዓሉ ዋናው እንድንታ ፍቅር ሰላምና አንድነት ነው። ለሀገር የሚጠቅም እሴት ውስጡ አለ ማለት ነው። ዋናው ምስጋና ነው፣ ፍቅር ነው፣ ሰላም ነው፣ እርቅ ነው። ከእኛ ጋር ድሽታ ግና የሚባል በዓል አለን። ከዚህ በዓል ጋር የሚያገናኘው የራሱ የሆነ እንትን አለው። ድሽታ ግና ውስጥ የተጣላ ሰው ሳይታረቅ በዓል ላይ መታደም አይችልም። አሁን በኦሮሞም እንደዚሁ የዚህ እረቻ በዓልን ስናይ በዚህ ልክ እያየት ነው። በጣም ደስ የሚል ነው። ለሀገር ግንባታ እሴት በጣም ልንጠቀም በጋራ ልንሰራ ይገባል የሚል መልእክት ነው ያለኝ። ለዘመናት በኦሮሞ ብሔረሰብ ዘንድ ብቻ ሲከበር የቆየው የይቅርታና አንድነት ሰባኪው ኤሬቻ አሁን ላይ የመላ ኢትዮጵያውያን በዓል በመሆኑ አንድነት እንዲጠናከር በማድረግ ረገድ ጉልህ ሚና እየተጫወተ እንደሚገኝ በታዳሚያኑ ተመስክሮለታል። የሬቻን በዓል በቴሌቪዥን መስኮት እንጂ እንደዚህ በአካል ተገኝቼ አፍሬ አላውቅም። ቀደም ሲል የሬቻ በዓል የኦሮሞ ማህበረሰብ በተናጠል ነበረ ያከብረው የነበረው አሁን ላይ ግን ስናይ የአንድ ማህበረሰብ ወይም የአንድ የኦሮሞ ሕዝብ ሳይሆን የኢትዮጵያውያን የጋራ በዓል የሆነ ነው ያለው። የወንድማማቾችን የሚያሰባስብ አንድነትን የሚፈጥር በኢትዮጵያዊነት ዙሪያ የምንወያይበት አብረን ባህላችን የምንለዋውጥበት በዓል በመሆኑ እኛ ጥሪው ሲደርሰን በእውነቱ እጅግ በጣም ደስ ብሎን ጨለም በጨለማ ተጉዘን ነው እዚህ የደረሰ ነው። እሬቻ በመሰረቱ አጠቃላይ የሰላም የብልጽግና፣ የትውውቅ እርስ በእርስ የምንታወቅበትና የምንገናኝበት ብሄር ከብሄሩ ጋራ አጠቃላይ ለሰላም ተወያይተንበት እንደገና ደግሞ እግዚአብሔርን የምንለምንበት ስፍራ ነው። ኦሮሞ ብሄሩ ህብረተሰብ ብቻ አይደለም ይህን ባህል እያከበረ ያለው ከሲዳማ ኬት ኬት ሳይል በጣም ያየሁት ነገር በጣም ያስደንቃል፣ ደስ ይላል፣ አንድነት ፍቅር እንዲጨምር ያደርጋል። ታዳሚያኑ በቢሾፍቱ የተደረገላቸው ደማቅ የህዝብ አቀባበልና ወንድማዊ ፍቅር አሰባሳቢና የወለው ለሚባለው ኢሬቻ ማረጋገጫ ናቸው ብለውታል። ፍቅራቸውን አቀባበላቸውን በጣም ደስ ብሎኛል። ሹፌር ነኝ፣ ከሩቅ ቦታ ከዛው ከጅንካ እስከዚህ ሲመጣ መንገድ ላይ አንዳች ችግር ሳይኖር መንገድ ላይ የሚያስተባበሩት አስተባባሪዎችም ሁሉ በሰላም እንድንገባ በዓል እንድናከብር ረቶናል አግዞናል። እጅ ጋርጊ አመሰግናለሁ። ደስ ብሎኛል። ከወዲያ ከከተማው እስከዚህ እስከ በዓሉ ቦታ ስንመጣ በእውነት እያንዳንዱ ሰው መንገድ እየለቀቀልን እንዲ ሳንድን አቀፍ ምን ሳንል በፍቅር በወንድማማችነት ነው የመጣ ነው። የህዝቡ አቀባበል መንገድ ላይ ያለው ለእኛ የተደረገው አቀባበል በጣም ተመችቶናል። ደስ የሚል ነገር ነው። ስለዚህ ኢትዮጵያን እዚ ውስጥ ተመልክተናል ማለት ነው የሆራ ፊንፊኔ ኤሬቻ በዓል መስከረም ሃያ አራት በአዲስ አበባ በድምቀት መከበሩ ይታወቃል።በአዲስ አበባ ከተማ እየተከናወነ ያለው የወንዝ ዳርቻ ልማት ከተማዋን ከምቹ የዓለም ከተሞች ተርታ የሚያሰልፍ ነው ሲሉ ከተለያዩ ሀገራት የመጡ ምሁራን ገለጹ ምሁራኑ የታሪክ አርኪኦሎጂ እና የማህበራዊ ሳይንስ ተመራማሪዎች ሲሆኑ ከወንዝ ዳርቻ በተጨማሪ በከተማ እየተከናወኑ ሌሎች የልማት ስራዎችን ጎብኝተዋል። አሰግድ ክብረ ኪዳነ ማርያም ሐዋሳ ዩኒቨርሲቲ ባዘጋጀው ዓለም አቀፍ የኢትዮጵያ ጥናታዊ የውይይት መድረክ ላይ ለመሳተፍ ከተለያዩ ሀገራት የመጡ የታሪክ አርኪኦሎጂና የማህበራዊ ሳይንስ ተመራማሪዎች አድዋ ድል መታሰቢያን ጨምሮ በአዲስ አበባ የተከናወነ ያለውን የወንዝ ዳርቻ ልማትና የኮሪደር ልማት ስራ ጎብኝተዋል። ጉብኝታቸውን ከአድዋ ድል መታሰቢያ የጀመሩት ምሁራኑ በመታሰቢያው በተመለከቱት ታሪክ ቅርስ እንዲሁም በኪነ ህንጻው መደነቃቸውን ገልጸዋል። በዚህ ህንጻ አሰራር በጣም ተገርሜያለሁ። ህንጻውም ግዙፍ ነው። ስለዚህ ይህ ቦታ ብዙ ነገሮችን ብዙ ቅርሶችንና የጥበብ ውጤቶችን ማሳየት የምትችልበት እንዲሁም የኢትዮጵያን ታሪክ የምትናገርበት ቦታ ነው። I spent about three years in Addis. Very nice, very interesting. በአዲስ አበባ ሶስት አመታትን አሳልፍ ያለሁ በጣም ደስ የሚል ጊዜ ነበረኝ። በዚህ ሙዚየም ውስጥ ደግሞ ብዙ የወደድኳቸው ነገሮች አሉ። በግድግዳዎቹ ላይ ያሉት ስዕሎችና ሌሎች ቅርሶችም ወድጃቸዋለሁ። አድዋ ሙዚየም የሚደንቅ የመታሰቢያ ስፍራ ነው። ሙዚየሙ ኢትዮጵያዊ ማንነት የተገለጸበትም ነው። እናም ይህንን ውስብስብ የሆነ ነገር እንዲህ ባለመልኩ መግለጽ መቻልም የሚያስደንቅ ነው። ከዚያ በተጨማሪ በከተማዋ እየተከናወነ ያለውን የወንዝ ዳርቻ ልማት የጎበኙት ምሁራኑ በልማት ስራው መገረማቸውንና ከተማዋንም ከምቹ የዓለም ከተሞች ተርታ የሚያሰልፍ ስለመሆኑ ገልጸዋል። በጣም የሚገርም ነው። አዲስ አበባ ለመጀመሪያ ጊዜ የመጣሁት በ2007 ላይ ነበር። ረዥም ጊዜ ነው። ያኔ ከተማዋ ውስጥ ብዙ ደስ የማይሉ ነገሮች ነበሩ። ቆሻሻ በየቦታው ይታይና ይሸት ነበር። አሁን ግን በሚደንቅ መልኩ ከተማዋ በብዙ ተቀይራለች። ይህንን የወንዝ ዳርቻ ስራ ሳይም በጣም ተገርም ያለው በአመታት ውስጥ የአዲስ አበባን ለውጥ በግልጽ ማየት ችያለሁ። በንጉሡ ዘመን ሕፃን እያለሁ አዲስ አበባን የማየት እድል ነበረኝ። ከጥቂት ዓመታት ወዲህ ግን በጣም ትልቅ ለውጥ አይቻለሁ። እንዲህ አይነት ነገር መስራት ቀላል ስለማይሆን ሁሌም ቢሆን ዋጋ መክፈል አለብህ። እንዲህ አይነት ነገር ለማድረግም ብልህ መሆን አለብህ። ዛሬ አዲስ አበባን ገለጻ እየተደረገልን ጎብኝተናል። የተሰራው ሥራ የሚደንቅ ነው። የወንዝ ዳርቻው ፕሮጀክትም የሚገርም ነው። ያላለቁት ተሰርተው ሲያልቁ ይበልጥ የሚያምር ይመስለኛል። ለተመራማሪዎቹ ስለ ወንዝ ዳርቻ ልማቱ ያብራሩት የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊው አቶ ጥላሁን ወርቁ በአዲስ አበባ እየተከናወነ ያለው የልማት ስራ ሀገሪቱን ለዓለም በመልካም የሚያስተዋውቅ ነው ያሉ ሲሆን ምሁራኑ ስለ ከተማዋ የተሻለ ግንዛቤ እንዲይዙ ተደርጓልም ብለዋል። ኢትዮጵያ፣ ከነበራት የቀድሞ ገጽታ በረሃብ የምትታወቅ ፋሚን ምሳሌ የሆነች ሀገር፣ በዚህ አስደናቂ በሆነ ፍጥነት እንዲህ አይነት የከተማ ለውጥ የአርባን ትራንስፎርሜሽን ለእነሱ ያስደነቃቸው ነው የሚመስለኝ። ለእኔም የገለጹት አንዳንዶቹ ይሄንኑ ነው። እዚህም ላይ እንደሚጽፉ እና አጠናክረን ይሄን ለሌሎች ሀገሮችም ሞዴል በሚሆን ደረጃ እንድንጨርሰው ነው ያበረታታል። ምሁራኑ ከተማዋን መጎብኘታቸው ስለ ኢትዮጵያም ይሁን ስለ አዲስ አበባ ትክክለኛ ግንዛቤ እንዲይዙ ከማድረግ ባለፈ ወደ ሀገራቸው በሚመለሱበት ወቅትም ስለ ኢትዮጵያ ትክክለኛ ምስክርነት እንዲሰጡ ያደርጋቸዋል ያሉት ደግሞ የሀዋሳ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ችሮታው አየለ ናቸው። ብዙ የተለያዩ መረጃዎችን ከእውነተኛ የሆኑ የመረጃ ምንጮችም እውነተኛም ካልሆኑ የተለያዩ ምንጮች ይሰማሉ። ነገር ግን አሁን መሬት ላይ ወርደው እያንዳንዱን ነገር በዝርዝር አይተው መገለጻ ሰምተው አጠቃላይ ያለውን ሁኔታ ሲያዩ እውነተኛ የሆነውን ምስክርነት ለመስጠት ስለ ሀገራችንም ስለ አዲስ አበባ ከተማም ያለውን እውነተኛ መልክ ይዘው እንዲሄዱ ነው። ያንንም ደግሞ ለሌሎች ለነሱ ሀገር ዜጎች ለማስተማር ትክክለኛ ምስክርነት ለመሆን አይነተኛ ፋይዳ አለው ብዬ አምናለሁ። በከተማዋ የተከናወነ ያለው የወንዝ ዳርቻ ልማት ብክለትን በማስቀረት የአየር ንብረት ለውጥን ለመከላከልና ተፈጥሮን ለመጠበቅ ከፍ ያለ አስተዋጽኦ እንደሚኖረውም በምሁራኑ ተገልጿል። ተመልካቾች፣ የመስከረም 25 የኩለ ቀን ዜናዎቻችን የሚመስሉ ነበር። በሱካር ቲቪ ዜናውን ከመላው የስቱዲዮ ስርጭት ባለሙያዎች ጋር በጋራ ሆነው የመራው ቆየው። ከኤኤምኤን ሌሎች ፕሮግራሞች ጋር አብራችሁ ልትቆዩ እጋብዛለሁ። እኔ ኮዲ ተሰናበትኩ።